የመጨረሻ ቃል ማለት ነው። የመጨረሻ ቃል ዚዛ ማለት ነው። እኔ ልጅን ከሱ ከምሰጥ ማለት ነው። ልጅን ከሱ አጥፍቼ ነገር ከማልቀስ ማለት ነው። እዚህ እናንተ ፍልፍት እያላችሁ ማለት ነው። አጥፍቼ መጣችሁ ትወስዳላችሁ። አበደን፣ በጭራሽ አበደን

ቤቱን ዘግቶ አንገቷን ረግጦ እንጀ መታት አንገቷን ረግጦ በትሩን ቲጨርስባት አይናችሁ ብረታችሁ እያየ የማያል ዝም ያላችሁት የጠገባት ጊዜ የማይለቀቃት ይግደላ ብላችሁ እንደገና ከዛ በኋላ የማሩ ቋታ ሌል በመስኮት ያመለጣያችሁ ትሞትም አትሞትም ታውቁት ነገር የለም። አውቃለሁ ብላችሁኛል። ግን መጀመሪያ በትሩን ጨርሶባት በትር የሚመታበት ቲያጣ አንጎባውን ከፈተ፣ ሊጨርሳት ማለት ነው። ከዛ በኋላ ማል እናንተ ልጅቶ ጠፋያችሁ የዲዮኖ ብሷን ዘላ ያመለጠ ከዛ በኋላ እኔም እኮ እኔ በሳት እስከ ማቃጠል ደረጃ ሊደርስ እንግዲህ ልጆቹ እንደሚሉ ከሆነ የሆነ ሻሃን ገመር ጠፋው። ያን ሻሃን ገመር ሲጠፋ ከዛ በኋላ ያን ሻሃን ገመር እየጠፋ ጊዜ የሻሃኒቱ ባለቤት በትሩን እሷ ላይ ጀመረ። እነኞቹ ደግሞ ሴ ስለሆነ አልቻል ነው፣ ቁመንጨር ዝም ብላ ነው። ጠገበ ደብድቦ የጨረሳ ጊዜ ደም በደም ካረጋት በኋላ ሞተችልና፣ እንደገና ለጨረሳ ጉሮ አንቦባ ሊለኩስ ሲነሳ ነው የጮክ ነው ትንጩ። ዛ ጊዜ ለቀቀልና አንቦባውን ከዛ በኋላ ልጅቱ የደም ግፊት ደም ግፊት አሯሩጣት ወዲሁ ትውጣ፣ በመስኮት ትዝለል፣ በጣጋት ትዝለል እምናቆነው